ካርዲናሎች የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የመቃብር ስፍራ በመጎብኘት ጸሎት አደረጉ። ካርዲናሎች በቅድስት ማርያም ማጆር ባዚሊካ የሚገኘውን የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የመቃብር ስፍራ በመጎብኘት ጸሎት አድርገዋል። የብፁ ካርዲናሎች ሕብረት አባላት የርዕሰ ሊቃነ ጳጳሳት ፍራንቺስኮስን በቅድስት ማርያም ማጆር ባዚሊካ የሚገኘውን መቃብራቸውን በመጎብኘት በመቀጠልም የምሽት ጸሎት ማድረጋቸው ተገልጿል። በእለተ ትንሣኤ ሁለተኛ እሁድ መለኮታዊ ምሕረት ዕለተ ሰንበት መገባ ደረጃ ላይ የብጹሃን ካርዲናሎች ህብረት አባላት ከጠዋቱ አንድ ሰዓት ጀምሮ ለህዝብ በተከፈተው መቃብራቸው ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ክብር ለመስጠትና ለመጸለይ ወደ ማርያም ማጆር ቤተ ክርስቲያን ማቅናታቸው ተገልጿል። ከዚያም በባዚሊካው አስተባባሪ ሊቀ ካህናት የሉትዌኒያ ካርዲናል ሮናልድ ማክሪ ካስ መሪነት የማታ ጸሎት ማድረጋቸው ተገልጿል። በወቅቱ ይህንን የማታ ጸሎት ምዕመናንም የተሳተፉ ሲሆን ሌሎች ደግሞ በጸሎት ስነ ስርአቱ ላይ ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያላቸውን አክብሮት ለመግለጽ በስፍራው መገኘታቸው ተዘግቧል። ከጠዋት ጀምሮ እስከ ምሽት ድረስ ሀያ ሺህ የሚገመቱ ሰዎች መቃብሩን መጎብኘታቸው ተገልጿል። ዘገባው የቫቲካን ዜና ነው።